ሰላም ጤና ይስጥልኝ። ውድ አገሬ ልጆች ሰላማችሁ በያላችሁበት ብዙ በልላችሁ እያልኩኝ ዛሬም እሁ ጠቃሚ ነው፣ ወሳኝ ነው፣ አስተማሪ ነው ብዬ ያሰብኩትን ቪዲዮ ወደ እናንተ ይዤ መጥቼ ያለው እኔ እንደተላመደው የሚያደርጋችሁ ቪዲዮች ማለት ነው። ለኔ አስተማሪ ከሆነ ለሌሎችም አስተማሪ እንዲሆን እኔ ከተጎዳውኝ ሌሎች እንዳይጎዱ እንዲማሩ፣ እኔ ከተጠቀምኩኝ ደግሞ እንድጠቀሙ ነው ሁሌ ቪዲዮ ዬቴ ሼር የሚያደርገው በዛ መልኩ ነው ማለት ነው። እና ቪዲዮን ደግሞ ስትጀምሩ ሰብስክራይብ ያደርጋችሁ ደውል ምልክቷን እና እያደረጋችሁ፣ ላይክ እያደረጋችሁ፣ ቤተሰብ እየሆናችሁ፣ እያበረታታችሁ በኮሜንት ጀምሩ። እንዲሁም ከወደዳችሁ፣ ከተጠቀማችሁ ሌሎችም እንዲጠቀሙ ከፈለጋችሁ ማለት ነው ሼር እያደረጋችሁ የዛሬ ቪዲዮ የሚሆነው አሁን አዲስ ወደ ስግደት ሊመጡ እቅድ አውጥቶ ላሉት እና አሁን አዲስ ደግሞ ስግደት ላይመጥቶ ላሉት በጣም ለነሱ ብዬ ነው ይህን ቪዲዮ የሚሰራው። በጣም አስፈላጊና ወሳኝ ቪዲዮ ነው። በዚህ አጋጣሚ ደግሞ ቪዲዮን ከመጀመሪያ በፊት ኮሜንት እያደረጋችሁ ወዳችሁ እና ፈቅዳችሁ ደግሞ ሰብስክራይብ እያደረጋችሁ አይዞሽ ባርቺ ጠንክር እያላችሁ ስላላችሁ ውድ የአገሬ ልጆች በጣም አመሰግናለሁ እወዳችኋለሁ እና እኔም ለእናንተ አይዟችሁ በርቱ ነው የምላችሁ። እኔም አበረታታችኋለሁ፣ እናንተም እያበረታታችሁ ተያይዘን እናድጋለን እንለወጣለን። እና ይህን ነው የምላችሁ ማለት ነው። እናንተን ውድ ቤተሰቦች ስላገኘሁኝ በጣም ደስ ቢለኛል እና ወደ መጣሁባት ወደ ቪዲዮ ሄዳለሁ እንዳይረዘም ማለት ነው የዛሬ ቪዲዮ። እስቲ ሁላችሁም እንደዚህ አስባችሁ ታውቃላችሁ ስግደት ላይ መነሻ ሲመጣ ቢበዛ ሁለት አመት ቢበዛ አራት አመት፣ ከዛ ይበለጠ ከቤተሰብና ከአገሬ ርቄ አልቀመጥም ብላን መጥተን ቶሎ የማንመለስበት ምክንያት ምንድን ነው? ሲቀጥል ተመልሰን ደግሞ በአገራችን እንዳንቆይ ወደው በቃን ብላን ወደ ሄደንበት ወደ ስደት እንድንመለስ ማንሰውስ ምንድን ነው የሚለው ነው። ሰበቡን ደግሞ ያንን ችግር መቅረፍ የምንችለው ስ እንዴት ነው የሚለውን እናያለን ማለት ነው፣ መፍትሄውንም ጭምር ማለት ነው። እና ለምንድን ነው ለሁለት ዓመት ብዬ መጥቼ ብዙ ዓመት የቆየሁት በሰው አገር ላይ ብላን ስናስብ፣ እኔ ሲያስቡ፣ ማለት ነው። ቀደም ብዬ ለራሴ ባለማስቀመጥ ነው ያለኝን ሙጥጥ አድርጌ በቃ በመበተን ማለት ነው። መበተን ስላችሁ ስንረደና ስናግዝ ለቤተሰብ፣ ለተቸገረ ወገን፣ ለማንም ይሁን በመጠን ባለማድረጋችን ምክንያቱ ይሄ ነው። የብዙዎቻችን ማለት ነው። የብዙዎቻችን በቃ ብር ከያዘን በኋላ የዋ ሆኖ ደግ ሆኖ ወድና ለቀረቡ ሁሉ በቃ ከመጠን በላይ ማለት ነው እየበተነን እየሰጠን ነገ ኔ ምንድን ነው የሚሆነው ሳንል ሳናስብ እና ደግሞ ጊዜው የሚሮጥ አይመስለንም፣ በፍጹም አይመስለንም። በቃ ሳናውቆ ይመሻል፣ ምንም ሳናውቆ ይነጋል። በቃ እየተራሮጠን ምክንያቱም ጊዜዎቹን ሁሉ በስራ ስለምናሳልፍ ማለት ነው። ከዛ ምንም ሳናውቀው ቆም ብለን አንድ ቀን ስናስበው ከመጠንበት ሁለት አመት ሊሆን ነው አሀ። ከዛ ስናስበው ለራሳችን ምንም ነገር አላስቀመጠንም። በዛ ምክንያት ነው ውይ እኔ ምንም አላስቀመጥኩም። ስለዚህ አሁንማ ማ ምን ይዤ ነው ወደ ሀገር የሚገባው? ግዴታ አንድ ሁለት ዓመት ሊጨምር እንላለን እና እንደገና ያንን ሁለት ዓመት ጀምረን ሁለቱ ዓመት ብዙ ዓመት ነው የሚመስለን፣ በቃ ማለትም ቶሎ እየሮጠ የሚያልቅ አይመስለንም። አየችሁ፣ ስንሸወድ በዚህ በዚህ ነው የምንሸወደው። ወረው በቃ ይሄን ወር ደግሞ ስንቀበል ቀጣዩ ወር እየሮጠ ይደርሳል ዓመት እንደዛ እንደምሮጥ ሳናስቦ አስቡ። በቃ አራት ዓመት ወይም ደግሞ ሁለት ዓመት ምንም ለራሳችን ምንም ማለት ነው 0.5 ሳንቲም ሳናስቀምጥ በቃ በዛ ምክንያት ከመጣንበት አላማ እና የሀገራችን ናፍቆት በሀገራችን በልባችን እንዴት ታመቃ፣ የቤተሰብ ናፍቆት በልባችን እንዴት ታመቃ። እንደገና ወይል እንቀጥላለን ምክንያቱም መፍትሄ የለም። አላስቀመጠንማ ቀድመን ለራሳችን ያ ማለት ለቤተሰብ እንዳንረዳ አይደለም። እኔ እያልኩኝ ያለሁት በመጠን እናደርግ፣ በመጠን በቃ እኛም በቃ ወደ ቤተሰቦቻችን በጊዜ እንድንቀላቀል፣ በቃ በጊዜ ከቤተሰቦቻችን ጋር ያለንን ጊዜ እንድናሳልፍ፣ እንድንኖር። ውድ የሆነ ቤተሰብ አለን። ከቤተሰቦቻችን መካከል ተነጥለን የወጠነው ለመለወጥ ነው እንጂ ዝም ብለን በነሱ ህይወት ልክ እንኑር ብንል ሳይበላና ሳይጠጣ ጾሙን የሚያድር የለም። የፈጠረን አምላክ እንግዲህ ጾማችንን አያሳድረንም። ለተሻለ ለውጥ ነው አይደል የወጣነው። ስለዚህ ቀድመን ለራሳችን ስናስቀምጥ ነው የተሻለ ለውጥ የምንደርሰው። ቀድመን ለራሳችን ስናስቀምጥ ነው ስደት ላይ ሳንቆይ ወዲያው አገራችን ገብተን በአገራችን በሰራነው ባገኘነው ገንዘብ መኖር የምንችለው። ስለዚህ ቅድሚያ ለራሳችሁ ስጡ ለማለት ነው በቃ ቅድሚያ ለራሳችሁ እስካልሰጣችሁበት ድረስ፣ አሁን በተለይ አዲስ የመጣች ልትመጡ ያሰባችሁት ማለት ነው፣ ቅድሚያ ለራሳችሁ ማስቀመጥ ጀምሩ። ያ ማለት ለቤተሰብ ምንም እንዳትረዱ ማለት አይደለም። በመጠን አድርጉት፣ በመጠን በቃ በመጠን እንጂ ሁሉንም ሙልጭ አድርጋችሁ አትበትኑ። የሚመጣውን ወር አስቀምጣለሁ፣ አይ በሚመጣው ወር፣ ይሄ በጣም መሸወር ነው። በሚመጣው ወር በሚመጣው ወር እያላችሁ ሁሌት ተመት ያልቃል። እንደገና ቀጣዩን ኮንትራት ይቀጥላሉ እያላችሁ ያም ቀጣዩ ዓመት እንደዛው ያርቃል። እንዳትሸወዱ ከመነሻ አሁን ከመጣችሁበት ከአዲስነታችሁ ጀምራችሁ አስቦ ማስቀመጥን ማለት ነው። ከአሁኑ ጀምራችሁ ለኔ ምን አስቀምጥ ያለው ለኔ ምን ይዤ ያለው ቅድሚያ ለራሴ ላስቀምጥ ያለበት። የሰው አገር አየሩ ከአገሬ የተለየ ነው። የሰው ጸባይ የተለየ ነው። ነገ ምን እንደሚፈጠር አይታወቅም። ዛሬ ጤነኛ ሆኜ ብራሮጥም ነገ ሊታመም ይችላሉ። ያኔ ሄጄ ለቤተሰብ ለአገሬ ሸም መሆን አልፈልግም ብላችሁ አሁን ቆም ብላችሁ አስቡ። አሁን ላይ አስቡ ማለት ነው፣ ይጠቅማችኋል። ምክንያቱም አሁን ላይ ካሰባችሁ፣ አሁን ላይ ያንን ሀሳብ አይምሯችሁ ካደረጋችሁ ማለት ነው ቀድማችሁ ታስቀምጣላችሁ። ከዛስ ትምህርታችሁን አቋርጣችሁ መጥታችሁ ይሆናል ከሆነ ከሆነ አላማ ከሆነ ቦታ አቁማችሁ ለለውጥ ብላችሁ የመጣችሁት በቃ ከትምህርት ገመና ሄዳችሁ ትምህርታችሁን መቀጠል ትችላላችሁ። ሰርታችሁ በአገራችሁ መለወጥ ትችላላችሁ። እንደኛ አትሸወዱም ማለት ነው። ለእኛም አሁንም አረፈደም ካለፈው ነገር ተምረን ቀጣዩን ጊዜ በቃ ላለማባከን ወስነን ነው ያለ ነው ማለት ነው። ወስኑት፣ ያልወሰናችሁት ወስኑት። አሁን ባላችሁበት ቦታ ሆናችሁ በትክክል በስነስርዓት ገንዘባችሁን ያዝ አድርጋችሁ አገራችንን ገብተን መኖር መቀጠል አለብን በቃ ለምን እስከ መቼ በቤተሰብ ናፍቆት በአገር ናፍቆት አሁን እኛ አገራችን ስናፍቀን እንደዚህ በላይቭ ስንከታታል ምናምን ናፍቆት እንዴት ልባችንን እንደሚወስድ አይታችሁታል ያንን የናፈቀንን አየር የአገራችንን ሄደን እንጆ ለማድረግ ለመኖር በአገራችን በነፃነት ለመኖር ማለት ነው ዛሬ ላይ ሆነን ገንዘባችንን ያዛ አድርገን በአግባቡ አስቀምጠን በአግባቡ ተጠቅመን ሄደን ለቤተሰብም እንተርፋለን። ለራሳችንም ህይወታችንን በአማራ መልኩ መኖር እንቀጥላለን ማለት ነው። እንደሱ ነው የሚለው እኔ ማለት ነው። እና እንደሱ ብንነው ደግሞ ለእኛም የሚጠቅመው ማለት ነው። ነገ እያለን ነገ እያለን ያው ጊዜው ይሮጣል፣ ምንም ሳንይዞ ማለት ነው። ስለዚህ አሁን መጥታችሁ ያላችሁት እንዳትሸወዱ፣ ቅድሚያ ለራሳችሁ አስቀምጡ። ስትረዱ ለቤተሰብ በመጠን አድርጉ። በቃ መጭኑ ወይ መጭኑ ማለት ለራስ ያስቀምጣለው ይላችሁ። እንዳትሽወዱ እንዳትሽወዱ፣ ቀድማችሁ ለራሳችሁ ስታስቀምጡ እናንተ በቃ ተላውጣችኋል። በቃ ምክንያቱም አስቀምጣችኋል። አቂ ይሄ ለራሳችሁ ሰርታችኋል። አንድ ሰው ለራሱ ከተላውጣ ለራሱ በቃ በቂ የስራ በር የስራ ዘርፍ ካዘጋጃ እራሱ ከቆማ ከተለወጠ ሌላውን ሁሉም ይዳዳል። በቃ ምክንያቱ ተለውጧል። እሺ እኛ ሳንለወጥ ወደ ሀገራችን ከተመለሰን እኛ እንደገና ለቤተሰብ እንደገና ሸክም ልንሆን ነው ማለት ነው። በዛ ምክንያት ነው ቅድሚያ ለራሳችን ባለመስጣታችን ነው ወደ ሀገራችን ገብተን ተመልሰን ወደ ስግደት የምንመጣው ማለት ነው። ስለዚህ ገብተን እንዳንመለስ፣ ቅድሚያ ለራሳችን እናስቀምጥ። ቅድሚያ ለራሳችሁ አስቀምጡ። ያኔ ወደ ስግደት ተመልሳችሁ አትወጡ። ያኔ በስግደት የሚታሳልፉበትን ጊዜ ታሳጥራላችሁ፣ ከቤተሰብ ጋር ትኖራላችሁ፣ ተለውጣችሁ ሰርታችሁ ማለት ነው። ይሄን ነው የሚላችሁ። አሁን አሁንማ እንዶ ስራ የሚቀጥሩትም አረቦቹን በተለይ ለምዶ፣ አሁን ሄዳችሁ እኮ ተመልሰሽ ልትመጪ ነው፣ ተመልሰሽ እኮ ሌላ ቤት ልትሄጂ ነው ያቃሉ። ብዙዎች ሄዶ ቶሎ እንደሚመለሱ ማለት ነው። ያሳዝናል። ስለዚህ ይሄን ነው የሚላችሁ። እንዳትሸውዱ። ቅድሚያ ለራስ ከራስ በላይ ኒፋስ፣ ቅድሚያ ለራሳችሁ ስጡ። ቅድሚያ ለራሳችን እንስጥ። ከዛ ለቤተሰብ ለራሳችን ስለተለወጠን ሁሌም እንረዳለን፣ እናግዛቸዋለን ማለት ነው። ለዛም በአጠገባቸው ሆነን ፍቅራቸውን እያየን ፍቅራችንን እየሰጠን መኖር እንቀጥላለን ማለት ነው። ይሄን ነው የምላችሁ ውዶቼ። እና ካለንበት ቦታ አሁንም ለራሳችን ማስቀመጥ እንችላለን። ጠቃሚ ነው። ተጠቅሜ ያለው ካላችሁ ለሌሎች ሼር እያደረጋችሁ ሌላ ቪዲዮ እዚህ እንደዚህ እስከሚመጣ ቻርሳምብቱ ወዳችኋለሁ።